ከኋላ የመጣ አይናወጣ የሚባለው ይሄ ነው። እንግዲህ ሄርሜላ እንግዲህ አብርሃምን ቤተሰቦችን ካልተዋወቅ እያለችው ነው። ቤተሰቦቿም እንግዲህ ተቀብሏት አብርሃምን ተቀብለው የሚተዋወቁት ከሆነ ሄርሜላ ከነ ቤተሰቦቿ ነች ማለት ነው። በቃ ይሄ ሌላ ነገር ነው ማለት ነው። ቤተሰብ መሳደብ አያስፈልግም። ግን በቃ ተቀብለው የሚተዋወቁት ከሆነ ጓደኛዬ ነው ተዋወቁት ብላ ቤተሰቦቿ የሚቀበሏት ከሆነ ሌላ ነገር ነው። በቃ ሙሉ ቤተሰቡ እያሴረ ነው ብለን መውሰድ እንችላለን። ምክንያቱም ብዙ ነገር ይናገራል። ቤተሰቡ ሙሉ ቪዲዮ ያያል ምናምን፣ ግልጽ ነው፣ ሐላል የሆነ ነገር ነው። ስለዚህ ቤተሰቧ ጋር ወስዳ ልጁን አስተዋውቃ፣ ቤተሰቧ ደግሞ ልጁን የሚቀበሉ ከሆነ ሼም የማይዛቸው ከሆነ ምንም ነገር አልተፈጠረም። የሰው ትዳር አፍርሰሽ ነው ይዘሽው የመጣሽው አንቀበልም የማይሏት ከሆነ ሌላ ታሪክ ነው። በቃ ሌላ ታሪክ ማለት ነው። ጋሽዬንም መተዋወቃለሁ እያለች ነው እዚያ ሄዳ አንዳንድ ጊዜ ምን እንደሚባለው ግራ ነው የሚያጋባው። የሴት አይነ ደረቅ ማለት እንደዚህ ነው። ፊቷን በጨው አጥባበቅ፣ ቤተሰቦቼን ተዋወቅ፣ እኔም ያንተን ቤተሰብ እተዋወቃሉ፣ እንደ አዲስ ፍቅረኛሞች ማለት ነው። ምንቀራቸው? ጋብቻ እኮ ነው የቀራቸው። አብረው ታራለች፣ አብረው ትውላለች፣ አብረው ይበላሉ፣ አብረው ይጠጣሉ። ምንቀረ? በሩታ ቤት ለዛውም። ውጭ እንኳን ቢያደርገው እሺ የተሻለ ነው። ምን ትሉታላችሁ እንደዚህ አይነት ሰዎች? እስቲ ለማንኛውም ወደ ቪዲዮ እግዚአብሔር ለውጥ አለ። እንዴት ነህ? አለሁ፣ እግዚአብሔር ይመስገን። እኔ ይሄን ግቢው ናት መርሳት አልቻልኩም፣ በቃ በጣም ነው የወደድኩት። በአንተ ምክንያት ያምርሻል። አሁን ክልፅ ግን አታናግረኝ ትላለህ። እንዴት ነህ? ለውጥ አለ። ተስማምተዋል ማለት ነው። እስኪ እያመሰገንን አንዳንዴ ንድ ቀን ያገጣል። ደሞኮ ያገጣለ ገጣጣ ሲጀመር አንተ አሁን ለሚስት ሳትሆን አሁን ለእሷ ራሱ ትሆናለ ወደፊት እኮ ለእሷ ለሄርሜላ ራሱ እንደማትሆናት ግልጽ እኮ ነው። ምን አሁን እኮ እናንተ አዲስ ስሜት ውስጥ ስላላችሁ ነው እንጂ በኋላ የአንተ ጸባይ አፍጥጦ መውጣቱ አይቀርም። በቃ ይቺም ጥላ ነው የምትሄደው። ለሚስቱ ንጹህ ፍቅር ለሰጠችው ለሚስቱ ያለሆነ ሰው ለማንም አይሆንም፣ ለማንም ሴት አይሆንም። እቺ ደግሞ ጭራሽ አውራ ነው ያለችው። ምን እንደሚፈጠር እናያለን እንግዲህ ወደፊት። ሰው አትሆንም አንተ በቃ ተጫወታብን፣ እንደምትሄድ ግልጽ ነው። ፍቅርን ያስቀደመችን ሴት ጥለ፣ ፕላኗና እቅዷ ለማይታወቅ ሴት እንደዚህ ልብን አሳልፎ መስጠት፣ በዛ ላይ ትዳር እያለ በጣም የሚገርም ገጠር ድንገባ ፈልጋለሁ ሁሉም እንደሄዱ ታውቃለህ። ከኔ ናንተነን ቀራ ነው ያልኩን አሁን ነኝ እኮ ሄዱ ያልኳችሁ ሁላችሁንም። አው እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ መቆጠብ ሰው አይደለሁም። ጋሽ የነም እዛ አግኝተህ ትመጣለህ። ቢያንስ እኛ እኔ ቤተሰብ ቤት እሄዳለሁ። ምርጥ ምርጥ ገጠር ማትወጣበት ገጠር ነው። በቃ ኖርማል ዝም ብሎ ገጠር አይደለም የበረሃ ገጠር አይደለም። መስቀል ለመስቀል ብለህ ገብተህ ማትወጣበት ሀገር ነው። ቤተሰቦችንም አግኝታ ትመጣለህ። መስቀልን አዲስ አበባ ላይ የምታከብርበት ምንም ምክንያት የለህም። የማን ቤተሰብ ጋሽ ጋር ትሄዳለህ፣ እንደገና ደግሞ የእኔ ቤተሰብ ጋር ትሄዳለህ። ብርድ ልብስ እንዳያሳስብ፣ አንሶላ እንዳያሳስብ። እንግዲህ ዋናው ቁም ነገሩ ቤተሰቦች ቤተሰብ ጋር ሄዶ ከተዋወቀ እና የእሷ ቤተሰቦች ደግሞ የሚቀበሏት ከሆነ እንግዲህ የነሱን ቪዲዮ ያያሉ ብዬ እገምታለሁ። እንግዲህ ኢንፎም ከሌላቸው ማያዩም ከሆነ እንግዲህ በገገማው ሊቀበሏቸው ይችላሉ። ትዳር አፍርሳ የሰው ባልቀምታ እንደመጣች ላያውቁ ይችላሉ። ነገር ግን የልጅቷን ዓይን አውጣነት ደግሞ ተመልከቱ። በጣም በጣም የሚገርም እኮ ነው። በጣም የሚገርም የሰው ልጅ እንደዚህ ዓይን አውጥቶ ባልተፈታ ፍዳር ላይ እንደዚህ ገፍቶበት ቤተሰቤን ተዋወቅ። ገና ትዳር ሳይፈታ ልጁ ገና ሰማኒያውን ሳይቀድ ልጁ እንደ አዲስ ፍቅረኛ ቤተሰቦችን ላስተዋውቅ ማለት ይህ በቃ ዓይን ውጣነት ነው። ሌላ ምንም የሚባል ነገር የለም። ሀያቴን ባስተዋውቅ ችግር እኔ እፈራለሁ እንዴ ጓደኞቼንም እኮ አስተዋውቃችኋለሁ ስለዚህ አንተም ኖርማል ተስተዋወቅ ሰላም ነው አብርሽ እባላለሁ አያቴ ደግሞ ስሟን ትነግርሃለች እንዲባላለ እንኳን ደህና መጣችሁ በላለ ዴንጣብላ በጉራጌ ባህል ትቀበለናለች ዛሬ ይከብዳል ለጌታ ናቸው ምን ነው ሾም ላይ ተሳሰው ተስብ እየቀለሽ ነው ምንድነው የቀለደው ጌታ ነው ብቀልድ ዛሬ ቀን ቀራለሁ ነው እንደ ለአንተ ነው እኮ የቀረሁት። ትናንትና ነው ይችል ነበር። አንደኛ ነገር እኔ ሁሉም እንደምቀር ነው የሚያውቁት። አሁን ምን መጣ ብዬ ነው የምሄደው። የምር ይደብራል። ካንቺ ጋር ሊሄድ የፈለኩኝ ነው የሚመስላቸው ሁላቸውም ማለት ነው። ባይ ዘ ዌ አብርሃምን ማሳምን ያን ያል ከባድ ነገር አይደለም። እስካሁንም አይታችኋል። ከነሱ ሀሳብ አይወጣም የሆነ ነገር ወሰናለሁ ብሎ በራሱ የሆነ ሲንቀሳቀስ እንዴት ጠምዝዘው ወደ ራሳቸው ሐሳብና እቅድ እንደሚያመጡት ግልጽ ነው። እና ይህንንም ሐሳብ አብርሃም እምቢ ይላል ብለን አናስብም። ይሄ ኦቬስ የሆነ ነገር ነው። ከነሱ ሐሳብ ከሷ ሐሳብ አይወጣም። ታሳምነዋለች በዚህም በዛም ብለ። ልጁ አቋም የለውም፣ የውሳኔ ሰው አይደለም፣ በራሱ ጭንቅላት የሚነዳ ሰው አይደለም። በጣም ደካማ ሰው ቢኖር አብርሃም፣ የማይረባ ሰው ከንቱ ሰው ቢኖር አብርሃም። ስለዚህ ይህንንም ሐሳብ ይተዋል፣ ወይም እምቢላታል ሪጀክት ያደርጋታል ብለን አናስብም። መሄዱ አይቀርም። በቃ አብሮ ይሄዳሉ። እዛ ሲደርሱ ደግሞ የሆነ ነገር መፈጠሩ አይቀርም። ምክንያቱም ሁሉም ያሉት እዛ ነው፣ ቦታ ጅራ ነው ያሉት፣ ማርክን ጨምሮ እዛ ነው ያሉት። ሁሉ ማንም የቀር እሺ፣ አንተ በሌላ መኪና ሄድ፣ እኔም በሌላ መኪና ሄዳለሁ፣ ፊት ለፊት ማለት ነው። አይ ለሱ አይደለም፣ እኔ አብሮ መሄዱ ችግር የለብኝ፣ ለሱ ሳይሆን፣ አንደኛ ነገር እኔ አልመጣም ብያቸዋለሁ፣ ሲቀጥል ደግሞ እንደውም አልመጣም ብለህ ስትመጣ ሰርፕራይዝ ነው የሚሆኑት። አለቃ ሀሳቤን ካንስል አድርጌዋለሁ። አለቀ። እንዴ የሞተ ሰው ነው እኮ ሀሳቡን ማይቀይረው። አሁን ወይኔ ጉዴ! እኔ አንተን ስለምን ሁሌ ልገኝ በኢየሱስ ስም እስቲ እሺ በለኝና ገጠርን የመሰለ መስቀልን በገጠር ደስ በሚል ክትፎ ምናምን ምናምን ምናምን ሁሉም ባይ ባለበት ማክበር። አሁን ምን ችግር አለከ እሱ ላይ? እዛ ሄደህ ሪፍሬሽ ማድረግ አለበት። ሰብሰብ ብለን እንሂድ። ሁሉም ሄደዋል ግን አለመሄድን ሲሰማ እኔ ለአንተ ብዬ ነው እዚህ ቁጭ ያልኩት። ስለዚህ በሴት አንደበት እንደዚህ ለምኝ። እናት ከቀረ በጣም ነው የሚከፋኝ። እግዚአብሔርን አጉርሽ፣ በጌታ በጌታ፣ እኔ ለአንተ ብዬ ነው የቀረሁት እና ያ ሁሉ ሰው ሄዶ እኔ ሳልሄድ፣ አሁን ብቻ ሽን ሂጂ ከሆነ በጣም እውነት። በእናትህ መስቀል እዛ ስታከብር ምናምን ጥሩ ነገር እዚያ ትመጣለህ። በእናትህ እኔ ለአንተ ብዬ አይደል የቀረሁት። ሁ የታቦት የቤተክርስቲያን ስም ከምጠራ አሁን በእናትህ በቂ ነው ብና እሺ በልን እን ብቻ እሺ በልና አብረን እንግባ። በእናትህ አብርሽ በእግዚአብሔር ይህ ሁሉ ሰዓት ምንም ክርክር የሚያስፈልገው ጉዳይ አይደለም። እሺ በቃ ዘምርክና እኔ አብርሽን ማለት ነው በጣም ጎበሰው ነኝ የሆነ ቤተሰቦች እሺ ብሏታል። እንሄዳለን ቤተሰቦችሽም እተዋወቃለሁ ብሏታል። እንግዲህ እሱም ጋሽን ያስተዋውቃታል ያስተዋውቃት የምናየው ይሆናል። ጋሽዬ እንግዲህ ለሚዲያው ቅርብ ናቸው፣ ጣልቃም ይገባሉ፣ ብዙ ጊዜ በቪዲዮም ይወጣሉ። እንግዲህ ልጅቷን ይቀበሏታል ወይ ሌላ ታሪክ ነው እንግዲህ እሱ ልጅቷን ከተቀበሏት ግን ጸባችንም የሚሆነው ከጋሺ ይሆናል። ማ ነው ከዚህ በኋላ ሴራ ውስጥ አሉበት ማለት ነው። ግን እንደዛ ያደርጋሉ ብዬ አልገምትም። የእሷ ቤተሰብ ደግሞ ሚዲያው ላይ ላያውቁ ይችላሉ። ቅርብም ላይሆኑ ይችላሉ። አጠቃላይ ያለውን ነገር ላያውቁ ይችላሉ። ስለዚህ የእሷን ቤተሰብ አብርሃም ሊተዋወቅ ይችላል፣ ላንፈርድባቸው እንችላለን። አብርሃም ግን እሷን ለራሱ ቤተሰብ የሚያስተዋውቅ ከሆነ የእሱን ቤተሰብ የሚቀበሏት ከሆነ አሉበት ማለት ሙሉ ቤተሰቡ ነው ማለት ነው፣ ያመጽሩታል። ስለዚህ ዞሮ ዞሮ በቃ እሺ ብሏል፣ ከእሷ ሀሳብ አይወጣም ልጁ። ንቅንቅ እንዳይል ከእሷ ሀሳብ እንዳይወጣ ነው አስራ ያስቀመጠችው። በፍጹም ማስቀየም አይፈልግም። እሷን በፍጹም መጥፎ ፊት አያሳያትም። ኢቭን በቃ እምቢ አይላትም፣ አይሆንም አይላትም፣ እሺ ብቻ ነው በቃ። እንዲህ የሚያደርግ መድኃኒት ካለ ነገሩ በቃ እንደዚህ ሰው እሺ ብቻ እንዲላችሁ የሚያደርግ ነገር ካለ ነገር ግን በቃ ልጁ እንደዛ ነው። አሁን ላይ ሙሉ በሙሉ በቃ ታዛዥ ነው አለሷ። እንደውም አውቆ ትዳሩ እንዲፈታ ያደረገ ነው የሚመስለው። ከእሷ ጋር ለመሆን ማለት ነው። ከእሷ ጋር ፍቅር ለመጀመር ትዳሩን አውቆ ፕላን አውጥቶ እንደዚህ ያደረገ ነው የሚመስለው። ያን ጊዜም ይቅርታ ምናምን ሲጠይቅ ድራማ እየሰራ ነው፣ በቃ እያስመሰለ ነበር፣ ያዞንባ ነበር ያን ጊዜ ስናይ ነበረው ማለት ነው። ልጁ ውስጡ እየሳቀ ከላይ ደግሞ በቃ እየፎገረን ነበር። ሩታ ላይም ሲጫወትባት የነበረው እንደዛ ነው። ለማንኛውም እስቲ እዛ ምን እንደሚፈጠረ እናያለን። አጠቃላይ ግን ያለው ነገር ይሄ ነው። በቃ እሺ ብሏታል፣ ቤተሰቧን ሄዶ ሊተዋወቅ ነው። ጫጉላቸውን እዛ ያደርጋሉ። እንግዲህ የሚፈጠረውን እናያለን። ነገር ግን የእሱ ቤተሰቦች እሷን የሚቀበሏት ከሆነ ከነ ቤተሰቡ ጭምር ሴራለ አለ ማለት ነው። ግን ይቀበሏታል ብዬ አላስብም። ምክንያቱም ጋሽዬ ጥሩ ሰው ናቸው፣ የተከበሩ ሰው ናቸው። እንደዚህ ያደርጋሉ ብዬ አላስብም። ስለዚህ በዚህ መልኩ ብናየው ይሻላል። ለቤተሰቦቼ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላም ሁኑልኝ። ከችን ጋር ይህ እንላለን ማለት ነው። ኧረ እግዚአብሔር። እሺ አንዴ እኔ አልጨፍርም። በባህል ይጠብቁን። በሚገርም ሁኔታ በሚገርም አጨፋፈት በባል ይጠብቁ እንዴ! እዚህ ጋር ማክሸፍ አልፈልግም። እንደዚህ ለብሽ እሺ፣ በሚገርም አበሻ ቀሚስ እንላለን። ዛሬ ተቀይሮ ልቤ ልብ ገዝቷል፣ ሚወደውን ወዶ የጠላውን ጠልቷል። እኔ ሻልቶት ማይቻል